የወዲት ጉዲ ተዋረደች ማለት ነው። ተዋረደች። እንደ ዛሬ ቀን ውርደት የሚባል አግኝቷት አያውቅም ማለት ነው። ከምታስቡ በለጠ። የወዴት ጉዲት ተዋረደች ውርደቷን ተንከባከበች ማለት ነው። ምክንያቱም ያደረገችውን ነገር ሁሉ ነገር ተጋልጣለች ማለት ነው። ምክንያቱም ካሜራውን የአለምዬ ያስቀመጠችውን እንዳለ ለወንድዬ ና ለሁሉ ሰዎች አሳይታለች ማለት ነው። ዛሬ የደስታ ቀን ነው ማለት ነው። ምኑ ነው? ዛሬ ቤቱ ራሱ የደስታ ቀን ሆኗል ማለት ነው። ከምታስቡ የበለጠ ማለት ነው። ሰላም ሰላም ብያለው። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሰላማችሁ ብዙ ለዚህ ቤት አዲስ ሲሆናችሁ፣ ላይክ፣ ሼር እያደረጋችሁ አበረታቱኝላችሁ አለሁ እንዴት ናችሁ? ደህና ናችሁ? አለሁ። እግዚአብሔር ይመስገን። ይወድት እንግዲህ ውርደቷን ተከናንባለች ማለት ነው። ከምታስቡ የበለጠ። ወንዴ ዛሬ በጣም ወንድዬ በጣም ነው የተናደደው። በጣም ንዴት ውስጥ ነው ያለው ማለት ነው። ምክንያቱም ሁሉ ነገር አይቶ ሁሉ ነገር አይቷል ማለት ነው። እንግዲህ ያውላችሁ አለምዬ ታሪክ ሰርታለች ማለት ነው። አለምዬ ታሪክ ሰራች። እውነቴን ነው ምላችሁ፣ በሕይወታችሁ እንደዚ አይነት ሰው በሕይወታችሁ ይምጣ። እንደዚ አይነት መልካም ሰው ማለት ነው። ቤተሰቦቼ የወዴት እንግዲህ በምታደርገው ክፋት እሱ አይደለችም። በነገራችን ላይ እኔ በወዲት አይደለም የማየ የማየው በእናትየዋ ነው ማለት ነው። ዛሬ እስቲ ክፍል አስራ ሰባት እንዳለ የተደረገውን ነገር በእያንዳንዱ ነገር ልንገራችሁ ማለት ነው። እንግዲህ በክፍል በአስራ ስድስት ውስጥ ምንድን ነው የተደረገው መሰላችሁ? ወንድዬ ቪዲዮውን እንዳለ ብድግ አድርጋ አለምዬ ለወንዴ ሰጥተዋለች ማለት ነው። ወንዴ ደግሞ ይህንን አይቶ ማመን ያቃተው እንዴ ተለውጣለች ብያለሁ፣ እንዴ የማስበው ለካ ዛሬም አልተለወጠችም እንዴ ብሎ በጣም በጣም በጣም ነው እያበደው ማለት ነው። ከምታስቡ በለጠ ምንድን ነው አንቺ ምን አይነት ሰው ነች? መቼም የማትቀየሪ ሰው ለካ እናቴን እንደዚህ እያደረግሽብኝ ነው ነበር እንዴ እኔ ኮ አለማወቂ በጣም ጎርቶኛል። እንደዚህ አይነት ሰው መሆንሽን እኔ መቻወኩ እያለ በጣም እያለቀሰ ማለት ነው። እናቴ ማሪኝ፣ እኔ ኮ አንቺን ደጋግሜ ደጋግሜ ደጋግሜ በደልኩሽ፣ ውድ እናቴ እኔ መቻወኩ ብሎ በጣም ነው ሲያለቀስ የነበረው ማለት ነው። ለምንድን ነው ለእናቴ መርዙ ምግብ ውስጥ መርዝ ጨምር ያስሰጭ የነበረው ሲላት ማለት ነው። እኔ በፍጹም አልሰጠዋትም ብላ ካድን ያደረገች ማለት ነው። እሺ፣ እንደዛማ ካልሆነ ምግቡን አመጣልሻለሁ ቀጥ ብለሽ ቢን ያላት ማለት ነው። አልበላም። ለምንድነው የማትበዩ? ስለማልፈልግ፣ ስለ አራበኝም። እናሳ መድኃኒት አድርገሻል ምግብ ውስጥ። ምንም ነገር ያደረኩት ነገር የለም ነው የምትለው ግን መብላት አልፈልግም ያለችው ማለት ነው። እና በጣም በጣም ነው የተናደደው ማለት ነው። እናቴ ከእናቴ አንቺና እናትሽ ከእናቴ ምንድን ነው የምትፈልጉት? እናቴ ምን ልታረጊያት ነበረ? እሷ ምንም በፍጹም ምንም ነገር ያደረግኩት ነገር የለም። በጣም ያው ድርቅ ነው ምትለው ማለት ነው። ድርቅ ምንም ነገር ያደረግኩት ነገር የለም ብላ ነው የማለችው ማለት ነው። እሱ ደግሞ ቀጥ ብለሽ ከዚህ ቤት ጨርቅሽን ሰብስበሽ ከዚህ ቤት ውጪ ነው አላት ማለት ነው። እሷ ደግሞ የርጉዝ ሆዴ ውስጥ ያለው ልጅ ከአንቺ የወጣው ልጅ ለእኔ ምንም ነገር የሚያጠቅመኝ የለም አደለም እኔን ረስቶ አገር የሚያባላሽ ልጅ ስለሆነ እንትን ከአንቺ ታንቺ የመጣ ልጅ ምንም ነገር አልፈልግም። እናቴን ካንቺ በፊት ነው እኔ የማቃት እኮ እኔ ግን ምን ነክቶኝ ነው እስካሁን ግራ የገባኝ ነገር ምን ነክቶኝ ነው እስካሁን ያልገባኝ እንዳንቺ አይነት ሰውን በጉያ ያቅፌ ክፋትሽን መጥፎነትሽን ሳላቅ የቀረሁት እያለ እያለቀሰ ይገኛል ማለት ነው። እንግዲህ ከዛም በኋላ ወደ አለምዬ ጋራ ወደ ኩሽና ትገባለች ማለት ነው። አንቺ ነሽ አደለ እንደዚህ ያደረግሽኝ ትላታለች ማለት ነው። አዎ እኔ ነኝ ያደረግኩሽ፣ አንቺ ክፉ ሴጣን እማየለካ ምግብ ውስጥ መድኃኒት እየጨመርሽ ነበረ ለካስ ሰጫት የነበርሽው እኔ እኮ እንደዚህ መሆኑን መቻወቅሽ አንቺ የተረገምሽ ብላ ተሰድባታለች ማለት ነው። አንቺን አሁንማ አንቺን ነው ልክሽን የማሳይሽ ታያለሽ። አንቺ በዚች ምድር ላይ ስትኖሪ ነው ኔ ልክን የምታሳዩ ምክንያቱም የአንቺ ቦታ ወይ እስር ቤት ወይ ሲኦል ውስጥ መቀመጥ ነው። ከሁለቱ አንድ ብቻ ነው። አይደለም ለሚያቂ ሰው ቀርቶ አለም አለም ኢትዮጵያ አይቶሻል የምታደርጊውን ያደረግሹን ነገር የእናቷ የባሏ እናት ገዳይ እየተባልሽ መውጫ መግቢያ እንድታጭ አድርጌሻለሁ አየሽ ብላ ትላታለች ማለት ነው። ግን እባክሽ እስቲ ስለ መልካም ነገር ስላደረግኩልሽ ነገር ብለሽ ይቅር በይኝ ትላት አለኝ ማለት ነው። የወድ እንትና ደግሞ አለምዬ መቼን ውስጥ መልካም ነገር ያደረግሽልኝ ቀን መልካም ያደረግሽኝ ቀን አስብኝና ያኔ ያሳስብኝና ወይ ደግሞ አስታውሽኝና እኔ ይቅር ይልሻለሁ ከዛም በኋላ ሁሉ ነገር ይቅርታ ልሻለሁ ትላታለች ማለት ነው። ከዛን ታስብ ታስብና ምን አለሽ አየሽ፣ ምን መልካም ነገር ያደረግሽልኝ አለሽ? እንደ ጫማ እየረገጥሽኝ እንደፈለገሽ እንዲያሽከረከርሽኝ ነበረ ትላታለች ማለት ነው። እሺ እንደ ዛማ ከሆነ ትላታለች። እኔ እኔ ነኝ እኮ ሰራተሽ እዚህ ቤት ያስገባሽኝ ያስገባሽ ትላታለች ማለት ነው። እዚህ ቤት እኮ ስታስገቢስ ልታሰሪ ነው እንደምትረግጭበት በት አፈር እየረገጥሽ ነበረ። ግን የሚገርመው ነገር አረጋገጥሽን አላወቅሽም፣ የቱ ጋር እንደምትረግጭ እኳን አላወቅሽም ነበረ። መልሼ እኔ ረገጥኩሽ። እዚህ ቤት ስገባ እግሬ ከገባ ጀምሮ እንደፈለገኝ እንዳሻንጉሌት ስተ አርጊ ነበረ፣ እኔ ዝም ብዬሽ ነበረ ማለት ነው። ከዛን ደግሞ የምወዳቸውን ሰዎች ከህይወቴ የምወዳቸው ሰዎች መግደልና ወይንም ደግሞ ለማጥፋት ትፈልጊያለሽ። ከዛን ደግሞ ያንን ነገር ደሞ እኔ ስለማልፈልግ እኔ አንቺን ገልሻለሁ ብላ አልምንትና አለምዬ ቢላ ታነሳለች ማለት ነው። ቢላ ታነሳለች ማለት ነው። አለበለዚያ በዚህ በቢላ ሴት አድጌ ሽን ወግቼ ገላግዬ ገልሻለሁ ትላታለች ማለት ነው። አንቺ እንዴት ነው አለም እኮ እሩሩ ነች፣ መልካም ሰው ናት። ማንም ሰው ያቃታል በጣም እሩሩ እንደሆነች። ከመቼ ጀምሮ ነው አለምዬ ሰውን የምትገለው? ትላታለች ማለት ነው። አለምዬ ከዛሬ ጀምሮ ትጀምራለች፣ ምክንያቱም የምትወዳቸውን ሰዎች የሚያስዋጣትን ሰዎች በነብሳቸው ራሱ ተመግደል ወደ ኋላ አትልም። ስለዛን አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ፣ ትላታለች ማለት ነው። ከዛን እንግዲህ ምንድነው ከዛ እያስፈራራቻት እያለ ተኩሽ ነው ወደ ሳሎን ትወጣለች ማለት ነው። ወደ ሳሎን ስትወጣ አሮጌቷን ፊት ለፊቷ ስታገኝ አንቺ አሮጌት እያለቻት እየገላመጨቻት ከፊቴ ዞር በይ ብላ ትላታለች ማለት ነው። ወንድዬም ከዛን ከቀኟ ከእናቱ ቀኝ ቆመ ማለት ነው። ምን ነበረ ምንድነው እያልሻለሹ ከዚህ ቤት ትወጫለሽ አትወጪም? ትላታለች ማለት ነው። ወንድዬ እንዲ እቺ አሮጊት እኮ እኔን እየሰደበችኝ ያለችው ኦኬ? ትላታለች ማለት ነው። ትለዋለች ማለት ማለት ነው። ይሄኮ ከቤቴ ውጪ ብየሻለሁ ትላታለች ማለት ነው። እማዬ፣ የወንድዬ እናት ማለት ነው። ከቤቴ እኔስ ወዴት ነው መወጣለሽ? ትላታለች ማለት ነው። የወዴት ይሄኮ የራሴ እቤት ነኝ። አንቺ ደግሞ እዚህ ቤት አይት በረሮ ጥገኛ ነበርሽ አሁን ግን ባልሽ ሁሉ ነገር ተንኮልሽና ክፋትሽን ሁሉን ነገር አውቆብሻል ካሁን ወዲህ ምንም ነገር የምታመጭ ነገር የለም አርፈሽ ከዚህ ቤት ብትወጪ የሻል ይሻልሻል ትላታለች ማለት ነው እማዬ እባክህ እንዲህ እሷ በመጀመሪያም ለማታለል ሞከረች ማለት ነው ወንድዬ እንዴት ዝም ትላለክ እንዴ ሚስትክን እየሰደበችብክ እንዴት ዝም ትላለክ ትለዋለች ማለት ነው ካሁን ወዲህ እኔ ይወዲት የምትባል ሚስት እኔ የለኝም ቀብሪያት አለው አላቃትም ከዚህም በፊትም ካንቺ በፊትም የማቀው እናቴን ነው። ወደፊትም የማቀው እናቴን ነው። የወዴት የምትባል ሴትዮዋ አላቃተም። ስለዛን ካጠገቤ ዞር በልብስሽ ሰክስበሽ ከዚህ ቤት ውጪ ትላታለች፣ ውጪ ይላታል ማለት ነው። ከቤቴ ወዴት ነው የሚሄደው? ትላለች ወደምትፈልግበት ውጪ፣ ወደምትፈልግበት ሂጂ ይላታል ማለት ነው። ግን እኮ ግን እኮ ሆዲ ውስጥ ያለው ልጅ ሆዲሽ ውስጥ ያለው ልጅ አሶጮ አልፈልገውም። ከአንድ ከአንቺ የመጣ ልጅ እኔ አልፈልግም ብሎ ይላታል ማለት ነው በጣም በሚያሳዝን ነገር ዛሬም እማዬ ምንድን ያለቻት ክፋትሽ ሁሉ ነገር ወንድ እያውቁብሻል አሁን ከአሁን ወዲህ ወዴትም ወዴትም ማለፍ አትችም ሁሉ ነገር ተነቅቶብሻል ስለተነቃብሽ አርፈሽ መቀመጥ ይሻልሻል ትላታለች ማለት ነው እባክሽ እማዬ ይቅርበኝ አጥፍቻለሁ አሳዝኝሻለሁ እባክሽ ይቅር በይኝ ትላታለች ማለት ነው እኔ ከአሁን ወዲህ ይቅር የምልሽ ነገር የለም። ግን ይቅርታ ልቤን በውስጤ አድምተሽ ተተሹ አድምተሽ አድምተሽ ይቅርታ ልቤን አጠፋሹ፣ ትላታለች ማለት ነው። እንዴ እማዬ መንፈሳዊ ሰዎች እኮ ልባቸው እሮሮ ነው። እንዴት እማዬ አንቺ ትጨክኛለሽ? ጨክነሽ ነው እውነት፣ ትላታለች ማለት ነው። አውድ ጨክኛለሁ ጨክኛለሁ ካሁን ወዲህ እኔ አንችን አላቅሽም። ያ ሁላ በደል እንደዛ ስትበድኝ የነበርሽው የት ነበርሽ? ትላታለች ማለት ነው። በጣም ነው ያዘነችው ማለት ነው። ዛሬ በጣም ወንድዬም በጣም በጣም ነው ያስደሰትኝ። በነገራችን ላይ ቀጥ ብለሽ ከእናት የሚበልጥ ነገር የለም። ከቤት ውስጥ ውጪ ነው ያላት ማለት ነው። እንግዲህ ከቤት ውስጥ ደግሞ ስትወጣ እንዳጋጣሚ ማንን ታገኛለች? አለምዬንና ጸህዬን ታገኛለች ማለት ነው። ጸህዬና አለምዬ በጣም እየተሳሳቁ ነበሩ ማለት ነው። በጣም ድል እንዳደረጉና ምናምን በቃ ደስተኛ እንደሆኑ ቢያደረጉት ነገር እጅግ ደስተኛ እንደሆኑ ነው ደስታ እየተሰማቸው ያለው ማለት ነው። የወዲት መጥታ እንግዲህ እነሱ ስትለክፋቸው ነበረ። በኔን ነው እናንተ የምትስቁ ትላቸዋለች ማለት ነው። አዎድ እኛም በአንቺ ነው የምንስቀው፣ እንዴ ድል አደረግንሽ እኮ አሸነፍንሽ አድልድል ድል ተደረግሽ። እንዳንቺ አይነት ክፉ ሰዎች ሲዋረዱ እኔ በጣም ነው ደስ የሚለኝ ነው ያለች ማለት ነው። ፀሐይ እንደውም እንደውም አለምዬ እንደዛ አይነት ነገር ውስጥ እንድሳተፍ ስላድረግሽኝ እጅግ አርጌ አመሰግናለሁ ትላታለች ማለት ነው። አለምዬ ደግሞ ለእንደዛ አይነት ስራ ተባባሪ ስለሆንሽ ስለተባበርሽኝ እጅግ አርጌ አመሰግናለሁ ብላ ትላታለች ማለት ነው እንግዲህ